ተጨነቀኮ የህዝብ መሬቱን ሊቀሙት ከጥንት ጀምሮ እስከ ዛሬዋ ቀን ድረስ የተሳሳተ መረጃዎችን ከአባቶቻቸው የተማሩትን በልጆቻቸው ሊያስፈጽሙ ፊንፊኔ የእኛ ናት፣ ድሬ የእኛ ናት የሚሉት ድፍረት በተሞላበት ቃላት ታዲያ በድሬና በአይን ቀልድ የለም። የኦሮሚያ አካል መሆኗ ጥርጥር የለኝም። አንተ ዘላን ደግሞ አገራለህ እንዴ? ብናስጠጋ ማለት ጀመርክ፣ ደግሞ ድሬ የእኛ ናት። የመጫና የቱለማ አገርን ለመቀማት ምኞት ሆኖ ይቀራል እንጂ ድሬዳዋ ባለቤት እኮ አላት። ድሬ ማለት የፍቅር አገር፣ የአባቶቻችን ሀብት፣ ኩራት፣ ወጋችን መመከያ ነው። ድሬ ፍቅራችን፣ ለገሃሬ፣ መጋላ፣ ጫብጦ፣ ካዚራ፣ ቀፊራ፣ ደቻቱ፣ ጫተራ፣ ገንደ ጋራና አምስተኛ እነዚህ ሁሉ ስሞች በሶማሊኛ ወይስ በኦሮምኛ? ትላንት ስናስጠጋ መሬት ቆርጠን አዝነን ብንሰጥ ዛሬ የኔ ነው ብለህ ሳታፍር መናገርህ ለነገሩ ምን ታደርግ። አንተ ጋር አደለም፣ ጥፋቱ ጥፋተኛው እኔ ነኝ፣ መሬት ቆርጬ ያስጠጋው። ካሁን በኋላ ግን ዳግመኛ ስለ ድሬዳዋ ብታወራ ወደ መጣህበት ትሸኛለህ። ቁርጡን ማወቅ አለብህ። መረጃ ካለህ አቅርብ፣ በሰነድ አስደግፈ ዘላን መሆንን ከረሳኸው ደግሞ እኔ ላስታውስ። የመጣህበትን ቀን ማስታወስም ካቃተ እኔ ጽፌዋለሁ በታሪክ መዝገቡ ላይ ናና ላሳየ፣ እኔ ልንገርህ። ትናንት አንተ ስትመጣ የግመል ጭራ ተከተለ፣ ድሬዳዋ ጋራ ላይ እንድትሰፍር ከአባቶቼ የተሰጠህ አደራ። ያንን አደራ በልተ፣ ዛሬ ላይ ግን አባቶቹ የሉም ብለ፣ ልጆቹ ላይ ስታጓራ፣ ዘላን እኮነ ዛሬ ድረስ ዘላንነት አይፋቅም። ዘላን ደግሞ አገር ኖሮ ታያቅም። ድሬ ደግሞ ፍቅር እንጂ ምቀኝነትን አያቅም። በጣም ተዳፍረሃል። መነካት የሌለበትን ሁሉ ዛሬ ነካክተሃል። ድሬ አልክ የኢሳ የጉርጉራ ብለህም አውርተሃል። ታሪክ ሳታቅ በባዶ ቤታም አቅራርተሃል። ስለ ድሬ ብዙ አታቅም። ከዚህ ቀደም ዚሆኖች መጥተው ነካኩን፣ የማይቻል መሆኑን ሲያቁ ተመለሱ። አናብስትም መጣ ሞከረን አልቻለም፣ ተመለሰ። በስተ መጨረሻ ግን ጅብ መጣ። ጅብ ሲመጣ የጅብ መንጋ ሆዱን አግኝቶ በልቶ ከጠገበ በኋላ በድሬዋ በፍቅረዋ ጋራ ላይ ወጥቶ ከገንደ ጋራ ድምፁን አሰማ። ድሬ የመጫና የቱለማ ነው ሲልም ከጫፍ እስከ ጫፍ አስተጋባ። ድሬ የኦሮሞ ህዝብ፣ በኦሮሞ ህዝብ የተቆረቆረች አገር መሆኗን እንኳን ሰውና እንስሳም ይመሰክራል። ጋራ ላይ ወጣና ከገንደ ጋራ ድምፁን ያስተጋባው ጅብ እንኳን ያቃል። ምክንያቱም አባቶቻችን ያንን ጅብ ሲመግቡት ነበረና ታሪኩን እስከ ትውልድ ትውልድ ድረስ አልረሳውምና ዛሬ ላይ ስለ ድሬ ተናግረዋል። ድሬ ማለት የፍቅር አገር ናት፣ የአባቶቻችን ሀብት ኩራት ዛሬ ድረስ እኛም እምንኮራባት ድሬ የፍቅር አገርናት ካላወክ አሁንም ደግሜ ደጋግሜ እነግረሃለው፣ ድሬ የመጫና የቱለማ የኦሮሞ ህዝብ ሀብ ትናትና